ልሰማሁም እሞታለሁ እንጂ እኮ ሰኩሳለሁ ፍቅር ማንንገሎ መሆኑን አውቃለሁ። ኩኩሰብስፊ ማይ ስዊት አክስትዬ ማለት ነው እንግዲህ፣ ሀይምዬ እከሳለሁ እንጂ እመነምና አለሁ በሚለው እንግዲህ እየቀወጠችው ትገኛለች። ብዙዎቹን እንግዲህ ትናንትና ትታስጨንቅና እንዲሁም አቶ ብሩኬ ሲያስጨንቁ ነበረ። ዛሬ ግን ሀይምዬ እንግዲህ እከሳለሁ እንጂ እመነምና አለው ፍቅር ማንንገለው መሆኑን አውቃለሁኝ እያለች እንግዲህ በኩኩ ሰብስቤ ሙዚቃ እንግዲህ ቲክቶኩን እየቀወጠችው ይገኛል። አረ እንደዋይ ቡታጅራ እሱማ እውነትሽን ነው። አሁን ከብሩኬ ጋር ማን ያለይሻል? ካልዳን ይሙት ማንም አያለያይችም። ፍቅር እንዳላችሁ እኮ እኛ እናቃለን። ግን ያው ሚዲያውን ሞቅ ደመቅ፣ ጭር ሲላን ወድም እንጂ እንደው ሀይሚዬ እውነቴን ነው የምላችሁ ሜሽን አድርጌ ቅድም ሳየው በጣም ነው ይሳኩት ማለት ነው። ሜሽን እያደረጋችሁ ነበረ ቡራዬ ማለት ነው እንዴ! በጣም ይዋደዳሉ እኮ እና መቼም አብረው ናቸው ማለት ነው። አልተጣሉም ለቪዲዮ ድምቀት እንጂ። አይዟችሁ እኔ ግን በጣም ይደነግኩት። እረረረረ ዘ ፈነችለት እኮ ሀይምዬ፣ በሉ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ ባይ። ማታ እንገናኝ።